ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ብና ሀይሚ ቪዲዮ ከች ብያለሁ ማለት ነው። ያልተለመደ እንግዲህ አንድ ሰዓት ከምናምን ሰዓት ነው ቪዲዮ እራሱ የለቀቁት ማለት ነው። በጣም ረጅም ነው። እንግዲህ ኢዲቲንግ እራሱ ሳያደርጉን ባትሪ ምንድነው ገና እንደጀመርኩ ባትሪ አለቀ የሚለኝ ስልኬ እና ማለት ነው። ገና ያልተለመደ እንዴት ነው በዚህ እንደዚህ አንድ ሰዓት ሙሉ ማለት ነው። ቆይ ቻርጅ ስልኬ ማለት ነው። ምናልባት ሊቋረጥ ይችላል። እያወራሁት ስሜት ይቋረጥና ማለት ነው፣ ሊያቋረጥ ይችላል። እና ቤተሰብ ዛሬ እና ሀይሚ ማለት ነው ወደ አንድ ሰዓት ከምናምን ነው የፖስቱት ማለት ነው። ኤዲቲንግ ራሱ ያደረጉት አይመስለኝም። ብቻ ደስ ብሎኛል የሆነ ለመናገር ብሩኬን አፈቀድኩ ያለች መስሎኝ ሰተት ብዬ እየሮጥኩኝ ስገባ ማለት ነው እንግዲህ ብሩኬና ሀይሚ ቀልዶ ምን ብሎ ምን ብሎ ምን ብሎ ከዛ በኋላ እንግዲህ ቤኪን ጠርታ ሀይሚ ደግሞ ፕራንክ አደረገችው ማለት ነው። ባለፈው አይታችኋል እንግዲህ ሀይሚ ና ቤኪ ናቸው ብሩኬን ፕራንክ ያደረጉት። ከዛ ሀይሚ ደግሞ መልሳ ደግሞ ብሩኬና ቤኪን ፕራንክ አድርጋ ነበረ ነው እሱም ደግሞ እንግዲህ ራሷን የሳተችበት ታውቃላችሁ። የባለፈው እንግዲህ ቁምሳጥን ሳጥን ውስጥ ተደብቆ ቤኪ ያደረገውን ማለት ነው። እና ዛሬ ደግሞ ተበቀሉት። እና ሀይሚ ደግሞ ቤኪን አፈቀርኩ ብላ እንግዲህ፣ ቤኪን ሲጀመር፣ ቤኪን ምርጥ ልጅ ነው የሆነ ለመናገር ከዩቱብ ጠፋ ጠፋ እያለ ነው እንጂ ምርጥ ልጅ ነበረ። ግን ከዩቱብ እየጠፋ ነው። ምርጥ ልጅ ነው። የመለሰውን ቃላቶችን ሰምታችኋል። ሙሉ ቪዲዮ ደግሞ ማየት የፈለጋችሁ ብሩኬ ቤት ገብታችሁ ማየት ትችላላችሁ። እኔ ደግሞ ቀንጨብ ብዬ አሳያችኋለሁ ማለት ነው። አስቴት እንሰጣለን። በተረፈ ደህና ናቸው አይደለ? እዛ ሰፈር እንዴት ነው ግን? ደግሞ ሩታ ታመመች ብላችሁ ቪዲዮ መስራት ጀምራችሁ፣ ለራሳችሁ ያርግላችሁ አባቴ፣ ለራሳችሁ ያርግላችሁ። ለሩታ የተመኛችሁትን ህመም ለራሳችሁ ያርግላችሁ። ጨራሽ ሩታ ታመመች ምናምን አብርሃም ቆም አብርሃም እንዳትሄድ ምናምን እያላችሁ አብርሃም ከፈለገ ጥርግ ይበል እንዴ! አብርሃምን ለማስቀረት ብላችሁ እናንተ ሩታ ማሳመም አለባችሁ እንዴ? በዛ ላይ ደግሞ ካሜራ ማንን አይታችሁ አይታችሁ የሚቀርጹ ማን እንደሆነ እኔ ዞም አድርጌ ማለት ነው እያየው ነበረ። ገባችሁ አይደለ በቃ ዙም አድርጌ እዛ ሽንት ቤት መስታወቱ ላይ ነው እኔ እንትን እያረኩ የነበረው። አይታችሁ ከሆነ የሽንት ቤት መስታወቱ ላይ ነበረ ዙም እያረኩ እያየሁት የነበረው እና ከዛ በኋላ ዙም አርጋችሁ ስታዩ እዚህ ጋር እንዳለ ጺሞ አብርሃም ነው የሚመስለው። አብርሃም ራሱ ካሜራማን ነው የሚመስለው ማለት ነው። ከዛ ደግሞ ሌላ ደግሞ ዙም አድርጌ ሳየ ደግሞ ማለት ነው እንትና ብሩኬ፣ ብሩኬ ደግሞ ረጅም ነው ትንሽ ከአብርሃም ማለት ነው። እዚ ጋ ደግሞ መስታወቱ ጋ ደግሞ ትክክል ነው። እዚ ጋ ብቻ ነው የተቆረጠው እንጂ ከመስታወቱ ጋር እኩል ነው። ልክ አብርሃም የሚቀርጽ ነው የሚመስለው ማለት ነው። እና ዙም አርጌች መልኩ ነው የጠፋብኝ እንጂ ራሱ አብርሃምን ነው የሚመስለው። ከዛ እየፈለኩት ነበር የሆነ ነገር ከሱ እሱን በቃ እሱ የሚያደርገውን ነገር ለመፈለግ ማለት ነው። ግን እንዳይታወቅባቸው ጥቁር ቲሸርት ለብሶ ከዛ ላው ላይ አረንጓዴ ነገር ነው፣ እንደዛ ነው የለበሰ፣ የሆነ ነገር ለበሰ። ከዛ ማወቅ አልቻልኩም ቤተሰብ እና ግን ሩተ ታመመች ብሎ ደግሞ አብርሃምን ለማስቆም መሮጣቸው፣ ፊልም መስራታቸው፣ መናሪያ ምን ትሰራላቸው? አብርሃም እኮ የራሱ መኪና አለው መናሪያ ምን ይሰራል? ጉድ እኮ ነው፣ የምሬን ነው። እንግዲህ ስለና ሀይ ሚስት ቀጨን ባርጌ ትንሽ ላሰማ ነገር፣ አይ የሆነ ነገር ደስ ይለኛል፣ ምክንያቱም እኔ ዛሬ በጣም ወሰኝ ማለት፣ ግልጽ ሁኚ ልነግርህ እንፈልጋለሁ ዛሬ ብሩኬ ስለሌለና ቃል አደለ ያለኝን ነገር በግልጽ ብነግርህ ነው የሚሻል። እና ደግሞ ቤት የጠራው ብሩኬ ስለሌለ ነው እንደዚህ አይነት ነገር ባለበት በኋራ ጥሩ ስን ጥሩ ነገር ላይ ፈጠር የሚችለው ወይ ነው መጣው ብሎ ቅርብ ሰዓት መጥቶ ነበር። ድጋሚ ወጣ መጣ ብሎ ቃል ይገዛ ይሆን አላውቅም። ን ሻ የሆነ ቦታ እንሄዳለን ምናምን እንደዚያ ነበር እንጃ፣ ይሆናል በቃ። እዛ ደግሞ እንጂ ስትደውይልኝ፣ እሺ። አሁን ወደ ጉዳያችን እንግባና ምንድን ነው እንደዚህ ያስጨነቀች ነገር? እኔ እንጃ እንዴት ብዬ ማለት፣ እስከ ዛሬ ድረስ ትረዳኛለህ ብዬ የሆነ አንዳንድ ነገሮችን ለማሳየት ሞከርኩ፣ ግን ልትረዳኛ አልቻልክም። አንተ ደግሞ ማለት ሁሉ ነገር በቀልድ ነው አውቃለሁ። እንደ እህት ነው የምታየኝ ምናምን ግን አንዳንዴ ደግሞ ነገሮችን በጥልቅ ማየት ጥሩ ነው። አይደለም ምንድን ነው እየጨነቀ ነው ማለት አይተ ስላልተረዳኝ እኮ ነው እየጨነቀ ያለው ማለት። አሁን እንኳን እያወራው ራሱ ሊገባ አልቻለም የተፈጠረ ነገር ሲጀምር ማለት ነው። ቤኪ ራሱ ሊያምን ራሱ አይችልም እኮ ሀይሚ ራሱ የምር ሪሊ ማለት ነው። ፕራንክ ራሱ ቢያድጉ ግን እኔ ሳስበው ማለት ነው የሆነ ያላሰብኩትን በድንገት ፕራንክ ብታረጉኝ ነው እንጂ አንድ ሰው ፕራንክ የሚያደርግ ሰው ዩቱበር ሆኖ ነው። እንዴት ፕራንክ ሊደረግ ይችላል? ቤተሰብ እስቲ አስቡት። ፕራንክ ማለት ካሜራ በዛ ላይ ፊት ለፊት ነው። ሊደብቁት ይችላሉ በሆነ ነገር ብቻ። ግን ሃይሚና ብሩኬ ነው ሰው ሁሉ የሚያስበው ሲጀመር ማለት ነው። ሲቀጥል ደግሞ ቤኪ ደግሞ ዋና ካሜራ ማናቸው ነው ገባቸው አለ። ዋና ካሜራ ማቸው ነው። ሲቀጥል ደግሞ ስለነሱ በደንብ ያውቃል ብዬ አስባለሁ። እዚ ጋ እውነት እናውራ ከተባለ ማለት ነው በደንብ ያውቃል። እርግጠኛ ነኝ፣ ቤካ በደንብ ያውቃል ስለ ሃይሚና ስለ ብሩኬ ማለት ነው። እኛ የማናቆን ሙሉ ያውቃል። ገባቸው አለ። ስለዚህ እንዴት ነው ቤካን አፈቅርሃለሁ ብላ ሀይሚ ፕራንክ ስታደረጎ፣ እንዴት ፕራንክ ሊሆን ይችላል? የእውነት እኔ ሳስቦ ማለት ነው እንዴት ሊሆን ይችላል? እስቲ ገምቱት፣ ገምቱት እስቲ ማለት በጣም ጓደኛችሁ ቤስት ጓደኛችሁ ስለእናንተ በደንብ ሚያውቅ ስለናንተ ሚስጥር በደንብ ያውቃል። አንደኛ ካሜራማኑ ስለሆነ በደንብ ከነሱ ጋር ስለሚግባቡ፣ በደንብ እንደ ወንድምና እንደ እህትም ስለሚሆኑ ሁሉም ነገራቸውን ስለሚያውቅ ማለት ነው እንዴት ፕራንክ ሊደረግ ይችላል ብላችሁ ታስባላችሁ? የእውነት ማለት ሶ እዚህ ጋ ማለት ነው የዛሬው ፕራንክ ኦኬ ተደርጓል ሊል እችላለሁ። ላምን እችላለሁ ላላምንም እችላለሁ። እኔ ሁለት ልብ ነኝ፣ ማለት ሁለት ቦታ ነኝ። እናንተ የእናንተን አላውቅም፣ ግን እኔ ቤካ ፕራንክ ይሆናል ብዬ አላስብም። ሀይሚም እንዴት አስበሽው ፕራንክ አደረግሽ? ምክንያቱም አፈቅርሃለሁ ተብሎ ሌላ ሰው ቢደረግ እሺ፣ ሌላ ሰው ማለት ነው ከነሱ እንዴት ነው ያው እንደ ከነሱ ጋር ጓደኛ የሆነ ሰው ወይም ደግሞ አብሮ የሚሰራ ሰው አሁን ልክ ባለፈው ፍፄን እንዳደረገችው እንደዛ ከሆነ እሺ። ግን ቤካን አፍቅርሃለሁ ብላ ፕራንክ ስታረጉ የሆነት ፕራንክ ይሆናል፣ ሆነ ብላችሁ ታስባላችሁ። አላቅም አላቅም አላቅም። እኔ ግን አላመንኩም። ቤተሰብ እናንተ ካመናችሁ እንግዲህ ንገሩኝ ማለት ነው። እኔ ግን አላምንም። ኩታ አየሩ እንደዚህ በሆነበት ሰዓት፣ ቀዝቃዛ በሆነበት ሰዓት ጠራህለው

ችግር አለው። በኬንያን ተማፍቀረ ችግር አለው? አዎ በጣም ሚስትራችን እንዴት ታፍቅበላል? እንደዚህ ነገር ደስ አይለኝም ደግሞ በጭራሽ። አንድ ላይ መኖር ስለጀመረ ምንም የለም ምንም የሚያገናኙ ነገር ቤተሰብ እዚህ ጋር ማለት ነው። ላቁምና የሆነ አስቴድ ልስጥና ላቋጭ። ይኸውላችሁ ይኸውላችሁ ልንገራችሁ አብዛኛው ጊዜ ሴቶችም ሆነ ወንዶቹ አብሮም የሚኖሩትን አሁን ባለትዳር ሆናችሁ ራሱ ማለት ነው የእናንተ ጓደኛ፣ የባላችሁ ጓደኛ እናንተን ሚስቱን ሊያፈቅር ይችላል። የጓደኛውን ሚስት ሊያፈቅር ይችላል። ገባችሁ አይደለ? ሚስትየውም ደግሞ የባሏን ጓደኛ ልታፈቅር ትችላለች፣ ልትሟግጥም ትችላለች። ይሄ ያለ ነው ገባችሁ አይደለ? እዚህ ጋ ሶ እንደ ትምህርት መወስቶ ምንዶ ታውቃላችሁ። የብሩኬን ጓደኛ ወይም ደግሞ አብራ ምስተራው ወይም ደግሞ እንዴት ነው ልት ሀይሚ አፈቀረችው ወይም ደግሞ እንዴት ፍቅረኛው ወይም ደግሞ የፍቅረኛዋ ጓደኛዋን የፍቅረኛዋን ጓደኛ ማለት አሁን የብሩኬ ጓደኛን እንበለው ቤካ ማለት ነው። ስለዚህ ቤካን አፈቀረችው እንበለው የብሩኬ ሚስት። በቃ እንደዛ ማለት ነው። ይሄ ያለ ነው፣ ዓለም ላይም ያለ ነው። ገባችሁ አይደለም? ነገር ግን ከራሳችሁ ጋር አብሮ የሚሰራ ሰው፣ የእናንተን ምስጢር የሚያቅ ሰው፣ አሁን ብሩኬና ሀይሚ ምን እንደሆኑ፣ ፍቅረኛ መሆኑ ምን ማለት ብዙ ነገርን ሊያሳልፉ ይችላሉ። ከኛ ጀርባ ማለት ነው፣ ከካሜራ ጀርባ፣ እኛ የማናውቀው ያ ሁላ ምስጢራቸውን፣ ፕራንክ ሲሰሩም፣ ሲጣሉ፣ ምን ሲሉም፣ ሁሉም ነገር ቤካ ያውቃል። ስለዚህ ቤካን አፈቀድኩ ብላ ፕራንክ ስታረግም አላም አላምንም እኔ አላምንም። ቤካም ደግሞ እንዴት ፕራንክ ተደረገ አላምንም ማለት ነው። አላምንም ቤተሰብ። በተረፈ ሰላማችሁ ብዛልኝ። ወዳችኋለሁ፣ አክብራችኋለሁ። አዲስ ቪዲዮ እስከምመጣ ባይ ባይ